የአማራና የትግራይ ክልል ህዝቦችን የቆየ የህዝብ ለህዝብ ትስስር አጠናክሮ ለማስቀጠል ያለምናም ከሁለቱም ክልሎች የተውጣጡ የሀገር ሽማግሌዎችና የፖለቲካ አመራሮችን ያሳተፈም የምክክር መድረክ በመቀሌ ከተማ እየተካሄደ ይገኛል። ውይይቱ የሁለቱን ህዝቦች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ግንኙነት እንዲጎለብትናም የተዛባ አመለካከቶች እንዲታረሙ ያስችላልም ተብሎለታል። ከውይይቱ በፊት የሁለቱ ክልሎች ተወካይ ሽማግሌዎችና ሌሎች የሰማዕታት ሀውልት መታሰቢያ የአበባ ጉንጉን አስቀምጠዋል። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ሁለቱም ህዝቦች ታሪካዊ ትስስር ያላቸውና በጋራ አኩሪ ድል ሊያስመዘገቡ መሆናቸውን ገልጸው ትስስራቸውን የበለጠ ለማጠናከር የሚስተዋሉ ችግሮችን መፍታት ያስፈልጋል ብለዋል። የሁለቱን ህዝቦች ግንኙነት የሚያሻክሩ ችግሮችን በመፍታት አንድነትን ማጠናከር፣ በህዝቦች መካከል ትክክለኛ መረጃ እንዲኖር፣ አንዱ ህዝብ ስለሌላው በጎ አመለካከት እንዲኖረው ማድረግ ያስፈልጋል። ምክንያቱም የጥላቻ ዘርን በመዝራት የፍቅር አዝመራን መሰብሰብ አይቻልም። በአሁኑ ወቅት በኢትዮጵያ ውስጥ የህዝቦች አንድነት በዘለቄታው ለማጠናከር ብቸኛው መንገድ የህዝቦች ትስስርና አንድነትን ማጠናከር ነው። በሀገራችን ፖለቲካ ውስጥ የጥላቻ ፖለቲካ በሀገራችን ፖለቲካ ውስጥ አንዱን ከፍ አንዱን ዝቅ የሚያደርግ ሁኔታዎች አሉ። በሀገራችን ፖለቲካ ውስጥ የመቃቃር ዘሮች የሚዘሩበት ሁኔታ አለ። ይህንን የጥላቻ ዘር ከስረ መሰረቱ ለመንቀል የእንዲህ አይነቱ የህዝብ ለህዝብ ግንኙነት እጅግ ወሳኝ ነው። እንግዲህ የእናንተ የሽማግሌዎች በጎ ሀሳብ ከዚህ አንጻር እንመለከተዋለን። በተለያዩ ማህበራዊ ድረገጾች የሚነሱ አሉባልታዎችን ማስቆም ይገባል ያሉት አቶ ገዱ የክልሉ መንግስት የሁለቱ ህዝቦች ትስስር ተጠናክሮ እንዲቀጥል የበኩሉን ኃላፊነት ይወጣል ነው ያሉት። ከተለያዩ አቅጣጫ ከሁለቱም ህዝቦች በሁለቱም ህዝቦች ዘንድ ጠበቃ ወኪሎች መስሎ የሚዘራን የጥላቻ ፖለቲካ ከስረ መሰረቱ ነቅሎ መጣል ያስፈልጋል። የአማራ ብሔራዊ ክልላዊ መንግስትና ብአዴን ከዚህ አኳያ የትግራይ ህዝብና የአማራ ህዝብ ግንኙነት እንዲዳብር በህዝቦች መካከል ያለው ወንድማማችነት በደም የተገነባው ታሪካችን ይበልጥ እንዲጎለብት እና በአዲሲቱ ኢትዮጵያ አገራችን የጀመረችውን ጉዞ ለማስቀጠል እና ወደ ብልጽግና የተጀመረው ጉዞ ዳር እንዲደርስ የሚጠበቅብንን ኃላፊነት መወጣት ይኖርብናል። የትግራይ ክልል ርዕሰ መስተዳድር አቶ አባይ ወልዱ በበኩላቸው ሁለቱ ህዝቦች ከትግል ጀምሮ እርስ በርስ እየተደጋገፉ የመጡና አሁንም በልማቱ ዘርፍ በጋራ እየሰሩ እንደሆነም አወስተዋል። ሁለቱም ህዝቦች ተመሳሳይ ጭቆና ስለነበራቸው አብረው በጋራ ታግለዋል። በአጼ ኃይለሥላሴ ጊዜ የአማራ ህዝብና የትግራይ ሕዝብ ለነበረው ገዢ መደብ የተቃውሞ አመጾች አድርገዋል። በደርግ ጊዜ ደግሞ አብረው ታግለዋል። የአማራ ህዝብ በመሪ ድርጅት ኢህደን ኢሂደን ቢአደን ታግለዋል። ጥቂቶች ቆራጦች ያልተንበረከክ ነው የሚለው መዝሙር በስተጀርባ በጣም ትልቅ ምቅ ሀሳብ የያዘ ነው። በዛን ጊዜ የኢትዮጵያ ቤት አደጋ ላይ የወደቀበት ጊዜ ነበረ። ኢህአፓ በራሱ የውስጥ ችግር የፈራረሰበት ሁኔታ ነበር። ኢህአፓ በሚፈርስበት ጊዜ ወጣቱ በደርቀ ሽብር በስፋት የተረሸነበትና ያለቀበት ጊዜ ነበረ። በዛ ጊዜ ደርግ ማሸነፍ ተራራን በገመድ መጎተት ነው የተባለበት ጊዜ ነበር። ፖለቲካና ኮሬንቲ አንድ ናቸው፣ ያቃጥላሉ የተባለበት ጊዜ ነበር። በአጠቃላይ ጨለምተኝነት፣ ተስፋ መቁረጥ ነግሶ ታጋይ በገፍ ወደ ደርግ ምህረት መጠየቅ ወደ ውጭ ሀገር ሱዳን መጉረፍ ነበር። የፖለቲካ ጥላቻ ከፍተኛ ደረጃ ደርሶ ነበር። በዚህ ጊዜ በጣም ጥቂት ጥቂቶች ከዚህ በረዶ ከዚህ ጨለማ ውስጥ ለመታገል መወሰናቸው በኋላም ወደ ትግራይ መጡ። ከህወሀት ለመደጋገፍ ወሰኑ። ሁለቱም ህወሀትና ቢያድን በአንድ ጉድጓድ ተቀበሩ፣ በጋራ ታገሉ። ሁለቱ ድርጅቶችና ሁለት ህዝቦች በጋራ አሸነፉ። ለዚህ በቃን። የጥቂሮች ቆራጦች አብነት አሁንም መቀጠል አለበት። ይህ የጋራ ሴታችን መጠበቅ አለብን። እንደ ህዝብና እንደ ታጋዮች በልባትም አብሮ ተሞክሮ እየተለዋወጡ አንዱ ከአንዱ እየተማረ ድርቅ ሲኖር አንዱ አንዱን እየደገፈ ለልባት ለለውጥ እየታገሉ ናቸው። ስለዚህ ሁለቱም ህዝቦች ፍላጎታቸው አንድ ነው። ስለሆነም ተቃቅፈው ተደጋፈው በአንድነት እየሄዱ ናቸው። የሁለቱን ህዝቦች ትስስር ለማሻከር የሚጥሩ ኃይሎች መኖራቸውን የጠቆሙት አቶ አባይ እነዚህን ኃይሎች በጋራ መከላከል ይገባልን ብለዋል። በየጊዜው የህዝቡ ሰላም፣ ዲሞክራሲና ልማት የማይፈልጉ ጠባቦችና ትምክህተኞች አሉ። እነዚህ ባገኙት አጋጣሚ ሁሉ አንዱ ህዝብ ከሌላ ማጋጨት የማጋጨት ሁኔታ እየፈጠሩ መጥተዋል። ባለፈው ዓመት የታየው ህዝብ ለህዝብ የማጋጨት ሙከራም የእነዚህ ጠባቦችና የትምክት ኃይሎች ተንኮል ነው፣ የሁለቱ ህዝቦች ችግር አይደለም። ስለሆነም ሁለቱ ህዝቦች በጋራ እነዚህን ጸረ ሰላም ኃይሎች መታገል አለባቸው። የምክክር መድረኩም ለሶስት ቀናት የሚቀጥል ሲሆን በቀጣይም በአማራ ክልል ተመሳሳይ የውይይት መድረክ ይከናወናል ተብሎ ይጠበቃል።